ከሰሞኑ መንግስት በጥቁር ገበያና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ በሐዋላ አመንዛሪዎች ላይ እንዲሁም የተለያዩ የውጭ ምንዛሬን በህገወጥ መልክ የሚጠቀሙት ላይ ከፍተኛ የሆነን እርምጃ በመውሰድ የውጭ ምንዛሬ በጥቁር ገበያና በባንክ ያለው ሰፊ ልዩነት እየጠበበ መጥቷል። በዛሬ ዕለትም ያለው የጥቁር ገበያ ሐዋላ ከባንኮች ጋር ሲነጻጸር አሰላሙ ዓሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 17/2018 አወዛጋቢውና አነጋጋሪው የጥቁር ገበያ ሐዋላ በተለይ በሀገራችን ኢትዮጵያ ያለው የጥቁር ገበያ ሐዋላ መንግስት በተለያዩ ጊዜያት የሚወስዳቸው እርምጃዎች በግማሽ በሚባል መልኩ እንግዲህ ወርዶና አሽቆልቁሎ ያለበት ሁኔታ ነው። ይህም የተለያዩ የምንዛሬ አገልግሎትን የሚሰሩ ሰዎች በመንግስት ከፍተኛ የሆነ እርምጃ ገንዘባቸው፣ እንዲሁም አካውንታቸው የታገደ መሆኑ በሀገራችን ያለውን የውጭ ምንዛሬ እጥረት በመቅረፍ ላይ እንደሚገኝ ተመልክተናል። ታዲያ በዛሬው ዕለት ያለው የጥቁር ገበያ ሐዋላና የባንክ የምንዛሬ ዋጋ ሰፊ ልዩነቱ ጠቦ የ17 ሀገራትን በጥቁር ገበያ እንዲሆን በባንክ የ8 ሀገራትን ይዘናል። ከናንተ የሚጠበቀው ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው በዛሬ ዕለት እንግዲህ አንድ የአሜሪካ ዶላር ላለፉት ቀናት ከነበረበት መጠነኛ ቅናሽ በማድረግ፣ በነገራችን ላይ በትላንትናው ምሽት አካባቢ እጅግ በጣም ወሳኝ የሆነን መረጃ በተለይ በተለያዩ የዓለም ሀገራት ያላችሁ ወደ ሀገራችን ኢትዮጵያ ስትመጡ እንግዲህ ገንዘብ ከኢቲኤም ማሽንና ከአንዳንድ ከፖስት ማሽን አካባቢ ስታወጡ ከፍተኛ የነበረውን እንግልት እንግዲህ ሙሉ በሙሉ የሚቀርፍ እጅግ በጣም ደስ የሚልና አዲስ አሰራር ተግባራዊ ተደርጎ ሙሉ መረጃውን ወደ እናንተ አድርሻለሁ ማለት ነው። ያላያችሁ ካላችሁ መለስ ብላችሁ ሙሉ መረጃውን ተከታተሉ። እመኑኝ ትጠቀሙበታላችሁ። በዛሬ ሁለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 179 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 17970 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የአራት ብር አካባቢ ቅናሽ አሳይቷል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ሁለትም አንድ የባህሬን ዲናርን ስንመለከት 478 ብር ከ10 ሳንቲም ሲመነዘር 100 የባህሪን ዲናር 47810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ሁለት አንድ ዩሮን ስንመለከት 205 ብር ከ70 ሳንቲም ሲመነዘር 100 ዩሮ 2507 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላር 122 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12230 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬ ሁለት አንድ ፓውንድ ስተርሊን ስንመለከት 231 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23190 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ የሳውድ ሪያል ነው። በዛሬው ለት አንድ የሳውድሪያል 46 ብር ከ90 ሳንቲም ሲመነዘር 100 የሳውድ ሪያል 4690 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ለትም አንድ የኩዌት ዲናርን ስንመለከት 588 ብር ከ80 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር አምሳ ስምንት ሺህ ስምንት መቶ ሰማንያ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ሁለትም አንድ የዱባይ ድርሃምን ስንመለከት 48 ብር ከዜሮ 5 ሳንቲም ሲመነዘር 100 የዱባይ ድርሃም 4805 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ሁለት አንድ የአውስትራሊያ ዶላርን ስንመለከት 116 ብር ከ06 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11606 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 250 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25 ሺህ ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 464 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 46420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 220 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 20290 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 22 ብር ከ70 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2270 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽቅል 49 ብር ከ90 ሳንቲም ሲመነዘር አንድ መቶ የእስራኤል ሽቅል 4990 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላቸው በባንኮችና በጥቁር ገበያ መካከል እንግዲህ ሰፊ ልዩነቱን እያጠበበ የሚገኘው በከፍተኛ ሁኔታ በምንዛሪ የሚታወቀው ሮሃ ፎሬክስ ነው። በዚህም አንድ የአሜሪካ ዶላርን 173 ብር ከ75 ሳንቲም ገዝቶ 177 ብር ከ22 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 220 ብር ከ01 ሳንቲም ገዝቶ 224 ብር ከ41 ሳንቲም እየሸጠ ይገኛል ይሮን 194 ብር ከ85 ሳንቲም ገዝቶ 198 ብር ከ75 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 205 ብር ከ25 ሳንቲም ገዝቶ 209 ብር ከ35 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን በ45 ብር ከ75 ሳንቲም ገዝቶ 46 ብር ከ66 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ20 ሳንቲም ገዝቶ 46 ብር ከ10 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ80 ሳንቲም ገዝቶ 23 ብር ከ26 ሳንቲም እየሸጠ እንደሚገኝ የሮካ ፎሬክስ ዕለት ምንዛሬ ዋጋ ይህን ይመስላል ማለት ነው። እንግዲህ በዛሬ ዕለት ያለው የጥቁር ገበያ ሐዋላ በከፍተኛ ሁኔታ እንግዲህ ሁሉም ሀገራት ላይ ቅናሽ ተደርጎበት በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት ጠቦ ይህንን የመሰለ እንግዲህ በንጽጽር ወደ እናንተ አደርሰናል። መግቢያ ላይ እንደገለጽኩላችሁ እንግዲህ በትናንትናው ዕለት በተለይ በተለያዩ የአረብ ዓለም ሀገራት ለምትገኙ እጅግ በጣም ደስ የሚል አዲስ አሰራር ተግባራዊ ሆኖ ምሽት አካባቢ እንግዲህ ቪዲዮን ለቅቅ ያለው ማለት ነው። እያላያችሁ ካላችሁ መለስ ብላችሁ ብትመለከቱት እጅግ በጣም ትጠቀማላችሁ እያልኩኝ ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለሁሉም ኢትዮጵያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ እንላለን እንግዲህ።